ደጉም ለመንገዴ ብርሃን ሆነኛል። የእርሱ ስለሆንኩኝ ሰላሙ ተርፎኛል። ሰዎች ደስ ይበላል በአምላካችን ከኃጢአት ባርነት ነጻ ወጣን። የፍቅር እናት ሰላም፣ የፍቅር እናት ሰላም! ይናፍቀኛል ስምሽን ሳልጠራው ስቀር፣ ማርያም የፍቅር እናቴ ሰላም፣ የፍቅር እናቴ ሰላም። ይናፍቀኛል ስምሽን ሳልጠራው ስቀር፣ ማረያም ምኞቴ የሚስመር ድብቅልሜ ለለፎ ጀቡ ተቋቆሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽም። የፍቅር እናቴ ሰላም

ይናፍቀኛል ስምችን ሳልጠራው ስቀር ማርያም፣ ትላንትም ዛሬም አመስጋኝ ነ የለም ለነገ የሚያስፈራይ ሜዳ ይሆናል ተራራ ልጅሽ ስላለ ከእኛ ጋራ። የፍቅር እናት ሰላም፣ የፍቅር እናት ሰላም። ይናፍቀኛል ስም ችን ሳልጠራው ስቀር ደስ ይበለን በጣም ደስ ይበለን ደስ ይበለን በጣም ደስ ይበለን በረከቱ ለኛ ስላደለ ደስ ይበለን እልል በጨለማ

ደስ ይበለን በረከቱ ለኛ ስላደር ፀዳመ ቤቴ ሐመር ማለ ሲና የእስቅኤል ደጃፍ የሙሴ ደመና የተዋበች እንቆ የደጎች አዝመራ የማይጨንሽ ፈሬ በሁላችን በራ ደስ ይበለን። ራሴ እረኛዬ አምባዬ መጠጋዬ አምባዬ ልእረኛዬ አምባዬ መጠጋዬ ደስ በለን በጣም ደስ በለን በጣም ደስ በለን በረከቱን ለእኛ ስላደለን ደስ በለን እልል እልል

ዳስ እረኛይ አምባ መጠ አማድረኛ አምባዬ መጠዬ አይሰማም። ደስ በለን በጣም ደስ በለን ደስ በለን እልል እልል እንደኛ ስላደለ ሰዎች ደስ ይበለል በአምላካችን፣ ከኃጢአት ባርነት ነፃ ባወጣን ተመሱና መስገን ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣኝ ተነሱና እናመስግን። ውለታው ብዙ ነው፣ ምን ይከፈለው? ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁኝ መዳኔት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለኔ የሰጠኸኝ፣ ተመስገን ብቻ ነው። አምላክ ላንተ ያለኝ፣ ሰዎች ደስ ይበለል በአምላካችን ከኃጢአት ባርነት ነጻ ባወጣን፣ ተነሱ እናመስግን። ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። የዕዳ ደብዳቤ ጌታ የቀደደው የማዕዳኑን ሥራ ባይኔ ያይቻለሁ። ቸርነቱ አያልቅም! ድንቅ የሆነ ጌታ ስምሆነ እናመስግን፣ እንዘምር በልልታ ሰዎች ደስ ይበለል በአምላካችን፣ ከኃጢአት ባርነት ነጻ ባወት ምን ይከፈለዋል ተመስገን ብቻ ነው። እንደ በርጤሜዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉም ለመንገዴ ብርሃን ሆነኛል የእርሱ ስለሆንኩኝ ሰላሙ ተርፎኛል። ሰዎች ደስ ይበለል በአምላካችን ከኀጢአት ባርነት ነጻ ባወጣን ተነሱና መስገን ውለታው ብዙ ነው። ምን ከፈለዋ ተመስገን ብቻ እንዴ እንዳለን እንዳለን አምላክ ይባርከን እንዳለን አምላክ ይባርከን ይባርከን ይባርከን። የዛሬ አመት ያደርሰን። የቸር የቸር ወሬ ያሰማን። በረከቶን ያደለን፣ ፍቅር ሰላም ያደለን። እንዴ እንዳላቸው እንዳላቸው ለአመቶ ያደርሳቸው። አይሰማም ለአመቶ ያደርሳ ያደርሳቸው ያደርሳቸው በረከቶት ያደላችው፣ ፍቅር ሰላም ያደላችው፣ የቸር ወሬ ያሰማችው፣ አገር ሰላም ያርግላችው፣ እረ ዴቶት ያደላችው።